ለሶስት ዓመታት የዘለቀውና በዓለም አቀፉ የፖለቲካና ምጣኔ ሀብታዊ እንቅስቃሴ ላይ ከፍተኛ ተጽዕኖ ያደረሰው የሩሲያ ዩክሬን ጦርነት ለበርካታ ዜጎች ሕይወት መጥፋትና ከፍተኛ ጉዳት መድረስ ምክንያት ሆኗል። ይህን ጦርነት ለማስቆምም የአሜሪካው ፕሬዝደንት ዶናልድ ትራምፕ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር ከዚህ ቀደም ውይይት ማድረጋቸው ይታወሳል። ከዚህ ቀደም በነበራቸው የሁለቱ ሀገራት ውይይትም በቀጣይ በሚካሄደው ስብሰባ የዩክሬኑን ፕሬዝዳንት ቮሎዲሚር ዘለንስኪን ሊያካትት እንደሚችል መገለጹን ዘገባው አስታውሷል። ከሰሞኑ በወጣው መረጃ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያቻቸው ቭላዲሚር ፑቲን ከአላስካው የሰላም ውይይት በኋላ በአንጋሪ ቡዳፔስት በድጋሚ ሊገናኙ መሆኑ ተሰምተዋል። ፕሬዚዳንት ዶናልድ ትራምፕ ከፕሬዚዳንት ቭላዲሚር ፑቲን ጋር በስልክ ፍሬያማ ውይይት ማድረጋቸውን የገለጹ ሲሆን በውይይታቸውም ሁለቱ መሪዎች በሃንጋሪ ቡዳፔስት በአካል ለመገናኘት መስማማታቸው ታውቋል። በሚቀጥሉት ሁለት ሳምንታት ውስጥም በሃንጋሪ ቡዳፔስት ለመገናኘት ቀጠሮ የያዙት መሪዎቹ መቋጫ ባላገኘው የሩሲያ ዩክሬን ጦርነት ዙሪያ ከስምምነት ለመድረስ ይወያያሉ ተብሎም ይጠበቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ከአሜሪካ ተጨማሪ የጦር መሳሪያ ድጋፍ ለማግኘትና በጦርነቱ ዙሪያ ከመሪዎቹ ጋር ለመወያየት መስማማታቸውን ገልጸዋል። ዘለንስኪ በትናንትና ዕለት ለጋዜጠኞች በሰጡት መግለጫም በሩሲያና ዩክሬን መካከል ሰፊ አለመግባባቶች እንዳሉ ጠቅሰው በቀጣይ በመሪዎቹ መካከል የሚደረገው ውይይት ጊዜያዊ ሳይሆን ዘላቂ መፍትሔና ሰላም ላይ ሊያደርሰን ይገባልም ብለዋል። ባለፉት ወራት ትራምፕ ሩሲያን በተመለከተ የሚሰጧቸው አስተያየቶች ጠንካራና ሩሲያ የተኩስ አቁም ላይ እንዲደረስ እየተባበረች አይደለም ብለው ሲወቅሱ እንደነበር ፋይናንሻል ታይምስ ባወጣው ዘገባ አስታውሷል። ይሁንና የሃንጋሪ ቡዳፔስቱ የመሪዎቹ ውይይት ግን በጎ ነገር ይዞ ሊመጣ ይችላል ተብሎም ተስፋ ተጥሎበታል። ዓለምን እያጋጠመ ላለው የምጣኔ ሀብት መንገዳገድ ዋነኛ መውጫ መንገድ የጦርነቱ መቋጨት ቢሆንም መቼና እንዴት የሚለው ግን ዛሬም መልስ ያላገኘው ጉዳይ ሆኗል። በመሆኑም ሀገራት የራሳቸውን ስልት እየቀየሱ የሚደርስባቸውን ጫና ለማቃለል ጥረት ሲያደርጉም ይስተዋላል።